ይፈልጋል ስም ስራት ምንድን ነው? ኧረ ሰላም ተባባሉና። አሁን አንኩም የማውቀው ነገር የለም። እኮም እንደተፈጠረ የማውቀው ነገር የለም። እንደዛ ታምሜ እኮ ሰው ተደግፌ ነው ሰፈር ድረስ የመጣሁት። ያለህም እኔ ልጆቹ ማወቅ እፈልጋለሁ። ምንም አይጠቅም። አሰላሙ አለይኩም ወረህመቱላሂ ወበረካቱ ውድ ፓንዳት ቤተሰቦች እንዴት ናችሁ? እንዲሁም የዚዙ ተረስተዋችሁ አይደል በሰው ቤት ካችሁ ስለ ያው እንግዲህ እንዴት ናችሁልኝ? ከሀገር ውስጥም ከሀገር ውጭም ያላችሁ ክብር በሉልኝ እላለሁ። እንዴት ነው ዛሬ አላማረብኝም? ለነገሩ ሁሌ እንዳማረብኝ ነኝ። እኔና እንዴት ናችሁልኝ? መቼም ደንገጥ ብላችኋል ዛሬ በፋንዳቲው ምን ልካረግ መጣሽ ነው የምትሉኝና፣ ሁሉም ቤት ነው ይከሰታለሁ፣ ሁሉም ቦታ አለሁ። እና ፋሚሊዎቼ ያው እንግዲህ ይሄን ሰሞን ሲከሰት የነበረው ነገር በፓንዳ ቲዩብ ሁሉን ነገር አይታችኋል። እኔም ነገሩ ስላላማረኝ ያለውን ነገር ለመፍታት ነው ዛሬ እዚህ ቦታ ላይ የተገኘሁት። ያው እንግዲህ ሁለታቸው የሰው ልጅ ተዋዶ መለየት በጣም ይከብዳልና እስኪ እናገናኛቸውን ይመስላችኋል? ዋናው አይዲያው ዛሬ ይሄ ነው። መቼም በረመዳኑ ሰው ሲጣላ ሲከፋፋ ማየት በጣም ይከብዳል። በቀደም ዕለት በሰራ ነው ቪዲዮ ትንሽ እህቱም ሀዩም ትንሽ ፓወርፉል ሁናለች እና ለምን ለብቻቸው አግኝቻቸው ያለውን ነገር ለመፍታት አልሞክርም ብዬ አስብ ያለውኝ እና ምን ይመስላችኋል? እኔም ብቻቸውን ባገናኛቸው የተሻለ ነው ብዬ ነው የማስበው። በመሃላቸው ሰው ከሚገባ አይታችኋል፣ ተጋግሏል ነገሩና እኔ በመሀል ገብቼ ያለውን ነገር እስኪ በረመዳን ሀይር ስራ እንስራ ብዬ ዛሬ ተከስቻለሁ። እንደሚሳካልኝ ተስፋ አደርጋለሁኝ። ሁለቱንም ደውዬላችኋለሁ። ማን ቀድሞ እንደሚደርስ እሱ ነው የሚያውቀው፣ አላውቅም ብቻ ግን እሷን ስለነበር ቀድሜ ነገርኳት። እሷ ምትመጣ ይመስለኛል። እና ፋሚሊዎቼ፣ እንዴት ናችሁልኝ? ደህና ናችሁ ወይ? ይሄ ሰሞን ዘናፈት አያላችሁ እንደሆነ ተስፋ አደርጋለሁ። እንግዲህ ወንድሜንም ደግሞ አበረታቱት። ምን ነው ምን ነው ተው እንጂ እንዴት፣ ሲከፋውም ቢያንስ እንኳን በሰብስክራይብ አባብሉት እንጂ። ፍቅር ከባድ ነው፣ ከባድ ነው። ስቀልድ ነው፣ አላውቁም። እና ፋሚሊዎቼ፣ እየመጣሽ ነው መሰለኝ። አይ ቲንግ፣ እሷ ትንሽ ቆየች። መጣለው ካለች ትንሽ ቆየች እና ቀጠሮ አክባሪ አይደለም ሁለቱም እንዴት እንደሆነ አላውቅም። ቀጠሮ አክባሪ አይደሉም። በሰው ቤት ፈላል ነው ምን አገባኝ ግን፣ ዛሬ በቃ በላይ ተሳክቶልኝ እስኪ አንድ አድርጋቸው ያለውን ነገር በደምብ ኮሚኒኬት እንድናደርግ እንድናደርግብኝ ነው ዋናው አይዲያው ዛሬ። እና ትንሽ ነገሩ እየተባባሰ መጣ። የልጅነት ፍቅረኛ ደግሞ ከባድ ነው እና ያው አብሮ ቢያሳልፉ የተሻለ ነው ብዬ አስባለሁ። ረመዳንም እንደመሆኑ እኛ በእኛ ወቅት ሰው እየተከፋፋ ሰው እየተጣላማየት ወንጀል ነውና እንጠብቅ። ወይ ውሳናት መሰለኝ ብዙም ተገናኝተን ስለማናት ይዞ ውይ

ባለም ባክሲ ሽም ምንም ተቃ አይደለም፣ የምሪ ነው ምልሽ ከሳምንት በኋላ ነው የተነሳሁት። ማረኝ ከበቃ ሳምንት ምናም ሊያልፍ ነው። ፋሚሊ ለራሱ ስንት ጊዜ ካገኘኋቸው በጣም ሳምንት አለፈ። በጣም ታመሜ ነበር እግዚአብሔር እና ስልክሽም አይሰራም። ማይግሪን አሞኝ ስለነበረ ብርሃንና ምናም ማየት አልችልም ነበር እና ስልኬን በቃ እናቴ ተይዛብኝ በቃ ማየት አልችልም ምንም ነገር ጨለማ ውስጥ ነበር። ምንተኝ ስንት ቀን እና ምንም ነገር አታውቂም። ምን ደህና ነሽ ግን? ደህና ነኝ። እኔማ ተምችቶኛል። አንተ እባክህ ትንከባከቡኝ እኔ ልንከባከብ። ከዚህ በኋላ ግን የኔ ናት የኔ ነው ተራው አሁን ከመጣሽማ። ደውላ ይሰራ ይችልሽ ምኑ እና ነው በሰዓቱ ፈልጌሽ ነበረ ምናምን ምኑ እና ነው። እንዴት ነው ፓንዳ ጋር ትገናኛላችሁ ወይም?

ምን የተፈጠረ ነገር አለ? ምን ደና አይደለ? ያው የተፈጠረ ነገርማ በትንሹ ነበረ በሰዓቱ። ግን ምን ተፈጥሮ ነው መልሽልኛ? መጀመሪያ እኮ እዚህ እኔ እዚህ የማውቀው ሰው የለኝም ከእንዳው ውጪ ማለት ደስተኛ ነሽ? እኔ የመጣሁት እዚህ ሰው ጓደኛ ምናምን የለኝም። እነሱ ጋር ነው ማሳልፈው ጊዜ ምናምን እነሱ ጋር እንኳን ባልሆን እቤት ላይ ያለው ከዛ ውጭ የትም ማንም ምንም አላውቅማ። ጭራሽ በኛ መሀል የሚገባ ሰው የለም ማለት እኔ አዲስ ማቆስ። አይ እኔ ምን እንደው ታቃለሽ። አሁን ጠይቅሽ፣ ሶሻል ሚዲያ ላይ ያለ አይም፣ ስልኬ ማማሚ ወስደዋለች አልሽና ስልክሽም ከተወሰደ በእርግጥ ላትገናኙ ትችላላችሁ። ግን ማለት ማለት ከወራርሽ ልክ አይደለም ምን ሆንዳ የሆነው ነገር አለ ማለት ደና አይደለም አሁን ግን ደና ነው ይመስገን ደና ነው የምር አዎ አሁን ደና ነው ጥሩ አይደለም ምን የሆነው ነገር አለ ምን ተፈጥሮ ነው እኔ ማለት ነው በሰዓቱ ብዙ ነገሮች ተፈጥሮ ስለነበረ አሁንም እስቲ ላገኘሽ የፈለኩት ያለውን ነገር ከአንቺ አንድ እንደመት ለመስማት ሌላ ሰው ያልጨመርኩት ለዛ ነው ዩንም ልጠላት ነበር ግን ሀዩ በጣም ተናዳ ስለነበረ እስኪ ያለውን ነገር ልፍታው ብዬ ነው። ጾምም ስለሆነ እንዲህ ተጣልታችሁ ማየት ለኔ ከባድ ነው። ኮኒ ኮማ ገባኝ። የዛኔ ምዱ የመጨረሻ ቀን አግኝቻት ስመለስ ድብደባ ደርሶበት ነበረ፣ ግን አሁን ደህና ነው ይመስገን። አንዳምን ኮይኒ ፖንደ ተደብድቦ

መናገር ይችሉ ነበር ማለት ነው። ካለ ነገር ይዛን እንዴት ነው እንትን ነው ያለው ደህና ነው። ደህና ነው። አሁን እሱ በእናትሽ እሱ ጋር ሰጂኝ እት ነው ያለው ደህና ነው። ይመጣላል፣ አውቅሽ ነው የምር ይመጣል። በእናትሽ እሱ ጋር አሁን ጠርቶ አለ ይልሽ፣ እነሱ በጣም ስለተናደዱ ሀዩን በጣም እንዴት እንዴት እንደዚህ ወንድሜ ጋር ብላ ስለተናደደች እሷን አልጠራዋትም። ግን የምር እዚህ ሀገር ላይ ከሱ ሌላ የለኝም። ከሱ ማን በኛ መሀል ሊገባ ይችላል? እስኪ ንገሪኝ እኮ ደግሞ ከሱ ሌላ የለም የምር ለዛ እኮ ነው አሁን ብቻችሁን እንድታወሪ የፈለኩት። አሁን አንቺ ብዙ ነገሮች ተፈጥረውብሻል አይደለም? ግን አናቅም። እኔም እኮ በሰዓቱ ተናግራለሁ፣ እቺ ልጅ ደና ላትሆን ትችላለች። እስኪ ጣራ ነገር ምን ነገር፣ ይኸውልሽ ከወቅቱ ቢሆን እሺ፣ ያልሆነ አደጋ ደርሶ እሺ፣ ደና ነው እሱ የተጎዳው ነገር አለ። በሰዓቱ ትንሽ ደም በደም ሆኖ ነበር፣ ወርቆ ያገኘ ነው ተመስገን። መድሃኒት ልገዛ በወጣሁበት ሰዓት አገኘሁት። አልሐምዱሊላህ ተርፏል። ደቡብ አሁን እኮ ደና ነው። በቃ ትንሽ አልሰማም ሰላም ነው። እንዴት ነህ? እንዴት ነህ? ደህና ነህ? ምንድነው ነው? አይ ሰላም ተባባሉ። ነገር የለም እኮ እንደተፈጠረ ነገር እና አንቺ ምን

አይደለም እኔ እንደዚህ የሆንኩት አይተሻል። አዚዙ የነበርኩበትን ነገር ታውቂያለሽ አ ሲጀመረ ዚዙ እና እሱ አሁን ከስንት ቀን በኋላ መታ እንደዚህ እያለች ነው። ግን ራሱ አንቺ ስለጠራሽ ነው የመጣት እኮ የሆነ ነገር እስካሁን በሪቭ ጉዳይ ቢዚ ሆነን የእናንተን ነገር ችላ ችላ ብየው ነበረ። ግን አሁን ላይ ሳስበው ነገሩ እየከረረ ስለሆነ በቀደም ዕለትም ሀይ ውስጥ ያሳየ ነበረው ነገር መተሻል ሪቭ ጋር አንዴ መተሽ ነበር። አይደለም ስመጪ ዘለ ተጠይቀሽ ምን ትኩ ፓንዳስ ጠይቀኩ ምን ላድርግሽ? ንገረኝ ከልብ ከፈለጉም ነገር አታውቅም ማለት ተደማመጡ መጀመሪያ፣ ምክንያቱም አሁን ላይ በመደማመጥ ብዙ ነገሮችን ትፈታላችሁ። አሁን እሷ እኔም እኮ ያለው ነገር ለማጣራት ሞክሬያለሁ፣ አንተ ሳትኖሩ በፊት ግን እኛ አለመደወሏ ምና ምናምን ምን እናንተ የሚያስባችሁት ሁሉ ነገር አገናዝበኝ ነው እዚህ ጋ የማወራው አንተንም እፈልጋለሁ፣ እሷንም እፈልጋለሁ። ማንም ሰው ሌላ ሰው መሀል ሳይገባ ሀዩንም ያልጠራሁት ለዛ ነው። ሀዩም ቀስ ብለን እናስረዳታለን በሚለው ማለት ነው። እሷ ለአንተ አስባ ነው እንደዚያ የምትሆኑ ጉዳዩም ስለሚመስል ማለት ነው። ግን ቲናን አሁን ሳናግራት ግን የተፈጠረው ነገር እስኪ እኔ ማጣት እንደማልፈልግ እሷን ታውቂያለሽ እኮ። አውቃለሁ። የዛኔ ስልክ ግን ደግሞ ያለው ነገር ይሄ እንደዚህ እኔ እንኳን ሰው እንኳን የሆነ ነገር እንኳን ከለጋኔ ስልክ እችላለሁ ነበር ነው ሊሆን ይችላል። ቢያንስ እንኳን በሆነ በሆነ ሰው ነው እንዲታጣያት አንተ አንተ እኮ አልደወልኩበት እኮ ቀን የለም። ስልክህ እኮ አይሰራም። እንደዛ ሁኝ እንኳን እንደዛ ታምሜ እኮ ሰው ተደግፌ እኮ ነው ሰፈር ድረስ የመጣሁት። ያለህም ስልኩ ጠፍቶ እንደነበር አሁን ነግሬያት። እኔ እኮ የዛን ቀን እኮ ሰፈር እኮ መጥቼ ስመለስ እኔ ተደብድቤ ነበር እቲና ስቼ ወይ ሙቼ ነበር መታገኝ። እንደዚህ ቁሜ ስላገኘሽኝ እንደዚህ ብቻ ያለፈው ነገር አልፏል። ስለ አንተም ደህና ነህ። እሷ የሚያሳለፈችውን ነገር አዳምጣት። አልተረዳኝ። ማናቸው ልጆችሽ ማናቸው?

ነገርኩ እየገባኛል። ያ ሰፈር ድረስ መጥፍ ሲመለስ እንደዛ ይተሻል። አቃለውኝ እኔ እንዴት ነው የምታስበው? ስታስበው አንተ ላስደበድብህ የምችለው ቆይ፣ ነገር ካለ መናገር ነው። እናንተ ብታጠፋ በሰው ነው የማስደበድብህ ስታስታወቁሽ ድረስ ለአንቺ ትልቅ ቦታ እንዳለኝ ነው። እኔ ማቆ ገባሽ? አሁን እኮ ምን መሰላሽ? ቆይ ታረጋጉና ማለት ነው እሱም እያሰበ ያለው በመሃል አንቺ ሌላ ሰው ጋር ግንኙነት ምን አይት ካላት ሜቢ አቅናት ምናምን ነገር ሆኖ ካለ ለምን አልነገራችኝም ነው የሆነ ነገር። እንተዋወቃለን እኮ እኔና እሷ እስከ ጥግ ነው ምን ተዋወቀ አነ ምን ነው እኔ ማቆ ገባሽ? ይዙ ግን ደግሞ የሆነ ነገር ተፈጥሮ የሆነ ሰው ካለባት ደመኛ ምናምን እየተጣላችሁ ምናምን ካለ ደግሞ በውስጥ የማላቀው ነገር ካለ እንድነግረኝ ነው የምፈልገው፣ ገባሽ። እኔ ልጆቹ ማወቅ እፈልጋለሁ፣ ገባሽ። እሱ ለአንተ ምንም አይጠቅም። ሆነ አረ ነው ምን? አንድ ነው ደም ፈሶ አይቀርም። ደም መለስ አለብኝ። የራስን ማውረድ ነው ብታውቀው። አንተ ስርዓትን ያዝ። አንቺ ደግሞ ያለውን ነገር እሱ ስላላወቀ ነው፣ እሷን በሰዓቱ ስልኳ ማዘሯ ጋር ነበረ። ምክንያቱም ማይግሪን ታማ ስለነበረ ላይት ምናምን ማይታችን ስልኳን እንትን ብላ ነበረ ስታስረዳኝ። ይሄ ነው ይሄ ያለ መገጣጠም ነው። ስልኳ መጥፋቱ በዚህ በዚህ ኬዝ ነው ብላ አስረድታኛለች። ይሄም እንደ እንትን ልያዝ ይችላል። ገባህ? አንተም ደግሞ በሳቱ የገጠመብህ ነገር ደግሞ አንተም ልታስብ ይችላል። ልክ እንደዚህ ነው። በሁለታችሁም እኮ አልፈርድም። ግን በቃ እሷም የነበረችበት ሁኔታ ጥሩ አልነበረም። አንተም የነበርክበት ሁኔታ ጥሩ አልነበረም ግን በንግግር ነው ለተፋጥት የምትችል አይደለም። ምንም ክፉ ሊሆን ይችላል ሰው ላይ እንዴት አንተ እንደዛ ማስደረግ ይመስላል? ፓንዳ እንዴት እንደዛ ማድረግ ይመስላል ንገረኝ። ቆይ አይደለም፣ እኔ እዚህ ሀገር ሰው አለኝ፣ አማን እኮ ሰው አለኝ ሰው አለኝ ወይ ንገረኝ። በጣም እኮ ነው የምወድሽ ነግሬሻለሁኝ እኮ ግን ደግሞ በሰዓቱ ምን ምን ላሰብ እችላለሁኝ? ነው ማሰብ የምችለው ይሄንና ይሄን ብቻ ነው። አዎ ልክ ነህ፣ አጋጣሚዎች መገጣጠም ግን እኔ ማውቀው ነገር የለም። የተፈጠረው ነገር አይተሻል። ሆስፒታል ይዘኝ ባትሄድ እኮ ወይ ባያድኑ እሷና ጓደኛ አሁን እኮ የእኔ ደም ፈሶ ወይ ራስን ስቼ ወይ ደግሞ ዘው ተደፋውበት። እኔ እዚህ ዙማራይ ምን ምን እሽ፣ እኔ ማቀሶ የለኝም። በቃ እኮ አሁን እኮ አይኔ ያለው እንደ ሴት እና ሴት ያለው ነገር አስረዳሽኝ። እሱ አሁን ስላልገባው ነበር በሰዓቱ እንደዚያ ያሰብ ነው። በዛ ላይ ሰው በመሃል የሚገባው ነገር እሱ እሱ ያጋግል አልገባሽ። ለዛ ነው ዛሬ ማንንም ሳልጨምር እንድታወሩ የፈለኩት። ስለዚህ እሷን እንደነገረች ነው በቃ በሰዓቱ ፀሐይ ምናምን ነገር ጨለማውስ ነው የምትቀመጠው ምክንያቱም ማይግሪን ብርሃን ማየት እንደሌለባት እኔ ማውቃለሁ ገባ ካደለ ስለዚህ ስልኳ በመሀል ሲወሰድ አንተ ስትደበደብ ይሄ ነገር በቃ ተመሳሰለ ገባ ያ ነገር እሷን ክፉ ለማስበል ሁኔታ የተገጣጠመ ክስተት ነው ይሄንን ደግሞ አንተ በቃ ሊፈትናችሁን በቃ ይሄ አምላክ ፈተና ነው ብላችሁ አልፋችሁ ይቅር ተባባሉ ጾም ነው በጾም ምድር የኛም እናንተ ጾም ነው እኮ በቃ እሷም እንደዚህ ልታስብ አችልም ገባ ካደለ አንተ የምትወዳትን ያክል አንቺም ትወጃለሽ አይደለ እኮ ስለዚህ ለዚህ በቃ ምንድን ነው እኮ ምንም የሚባል ነገር አይደለም። ኧረ እኔ በእናትህ ያለፈው ነገር ሁሉ አልፏል።

እኔ ሰዎቹ ማውቅ ስለፈለኩ ብቻ ነው። እኔ ያን ጋር ላይ ነው ይቅር መባባል ነው። ጾም ነው፣ የሁላችንም ጾም ነው። መጣላት አያስፈልግም። ዴቭ ታሞ ነው እንጂ እስከዚህ ድረስ የሚያቆየው ጉዳይ አልነበረም። እሱም ቢሆን ግን እኔ በሱ ቦታ ተገኝቼ ያለውን ነገር ለመፍታት ፈልጌ ነው ምንም እንግዲህ ጨዋታቸው ጀመራቸው። በቃ ከነከስኩሽም ብቻ በጣም ደስ ብሎኛል። ልጣፋትኛላናዙናት ጀምር ነዚውና አንተን ይዙ ናት ደስ ብሎኛል፣ የምር በጣም ደስ ብሎኛል። ግን ብቻ እረሳን ተያት ይቅርታ ተባባሉ በቃ ይቅርታ፣ ይቅርታ በጣም የተናደድኩት አንተ ደግሞ እንዳሆ እንግዲህ ፈላ ወደ ዘይድ በናትህ አሁን ይህ በጾም አንጀቴ እዚያ አታርቃኝ። በቃ ስለ ሰው አይመለከታችሁም። ከዚህ በኋላ ሰው አታስገቡ። ማንም ሰው ቢገባባችሁ ነገሮችን ታው ለምን ለመደማመጥ ለመነጋገር መቸኮል ነው እንጂ እንደዚህ ነገር ለበቃ ለማወሳሰብ እንደዚህ ነው እንደዚህ ነው አታደርግም ማለት ነው ያለብህ አንቺም አያደርግም ብለሽ ነው ምንም ነገር እንኳን እስካላየሽ ድረስ ማድረግ ያለባችሁ በመሀላችሁ ክፍተት ከፈጠረች ሰው ከመግባት ወደ ኋላ የለም በቃ ሀዩ ጋም ደግሞ አስታርቃችኋለሁ ሀዩ የተረዳችሁ መንገድ ልክ እንደሱ ስለነበረ ያለውን ነገር ሀዩ ጋ ደግሞ በሰፊው እንገናኛለን ነው ያለችን በቦታ ድረስ ይች አስረዳታለሁ ችግር የለም አሁን አንቺ ብቻሽን ብትሄጅ እሷ ሌላ ታሪክ ስለሆነ የምታስበው ብዙ ያላየሽው ነገሮች አሉ ብዙ ነገሮች እንግዲህ ስለዚህ ስለተገናኘ በጣም ደስ ብሎኛል ምን ይዳኛ ዲዙሳ ግን ሰላም በላቸው። ፋሚሊዎች ነው የሚለቀቀው። ሰላም ሰላም፣ እንደናችሁ? ውድና የተከበራችሁ የኛ ፋሚሊዎች እንደናችሁ? በያላችሁበት አብዝቶ ሰላማችሁ ይብዛልኝ። በጣም ነው የምወዳችሁ። በጣም ነው የማከብራችሁ። ለማስቀናት ማንን እየሞከሩ እንደሆነ ባላቅም ያው ያለውን ነገር ታውቁታላችሁ። ምንም ቢሆን ይቅርታ ያው ትልቅነት ነውና ይቅርታ ተደራርገናል። ግን ደግሞ ይቅርታ የሚያባብል ሳይሆን እሷ ምንም አላጠፋችው ምንም። እንደዛው ምን ያጠፋሁት ነገር ካለ እንጃ ትንገሬ ብዬ ነበር ግን ምንም አላጠፋም ብላለች። ለኔም፣ እሷ ምንም አላጠፋችም። ግን ልጆቹን ባገኛቸውና አንድ ወንድ ልጅ ተገናኝተን ደግሞ ብናወራ በጣም ነው ደስ የሚለኝ። ማለት ሰፈራቸው ስለሄድኩ እንደዛ ስላረጉኝ ብቻ በጣም ነው የደበረኝ፣ በጣም ነው የተሰማኝ። የምር ለነገሩ ውሻ በሰፈሩ ምንድነው የሚባል አባባል አለና ለዛ ነው። ይሁን ችግር የለው። ሰፈራም ጎረምሶቻን አስደበደበችኝ ጎረምሶች ወሻታ ኩርፍ ያ ና እንደ ዛሬ ለምሳ እንደ ብቻ፣ ያለፈው ሁሉ አልፏል። እኔም አልሀምድሊላሂ ተሳክቶልኛል። የሚዋደዱ ሰዎች መቼም ቶሎ ለመታረቅ ይጓጓሉና ብዙም አላስቸገሩኝም ቸገሩኝ። ያው ደስ ብሎኛል በመታረቃቸው። ፋሚሊዎቹ እንግዲህ ካሁኑ ፍቅራቸው የጀመረ፣ እኔም ወደ አፍጥሪ ቤት ይሻለኛል። ማን አለኝ እኔ ልሂድ። ዴቭ ጋር ቤት ይሻለኛል። እና የነበረን ቆይታ ይሄን ይመስል ነበር። በቀጣይ ቪዲዮ እስክንገናኝ ድረስ ወሰላሙ አለይኩም ወረህመቱላሂ ወበረካቱ።